ስለዚህ የሆነ ሰዓት ላይ የሆነ ቼንጅ ምናምን ሊፈጠር ይችላል። ያቺ ቼንጅ ህይወታችንን በነብ ነው የምቀይረው ማለት ነው። ለምሳሌ ፍቅር ፍቅርን ከያዝነው ካመጣ ነው ላይፋችን የሆነ ሰዓት ላይ ቼንጅ ያደርጋል ማለት ነው። ልክ እንደዛው ካርታን እንዴት ቼንጅ እንደሚያደርግ እንደዚህ እንደዚሁ ቼንጅ እናደርጋለን ማለት ነው። አሁን ፍቅር ሲጨመር ላይፋችን ላይ የሆነ ቼንጅ ያመጣል፣ አይደለም? ያንን ነው አሁን ሪፕሬዘንት የማድረግላችሁ። እና እስቲ አንድ ሰው ልምረጥና፣ ና ና፣ ደሞዝ ክፈሉት። ሰላም፣ ሰላም። ስሊፕ ትላለህ? እሺ፣ ሰላም ላይፍ ላይ በጣም ብዙ ውጣ ውረዶች ምናምን ነገር ይኖራሉ አይደለ? አንተ ጋር ነው። ለምሳሌ ደሞዝ ዛንሶ አለ አይደለም? እውነት ነው። ደሞዝ በደንብ እየከፈላችሁ እናንተ ቢከፈላችኋል፣ እንደዛ ነው እና ላይፋችን ላይ ብዙ ችግሮችን እናያለን አይደለ? እነዛን ችግሮች ትንሽ ይሄ ነገር ልንቀይራት እንችላለን አይደለ? ለምሳሌ የሆነ ቦታ ላይ አቁም ብለኝ እንደዚህ ላይ ደልና አቁም ትለኛለ ማለት ነው። ዝቺ ጋር መቀየር ይችላል። ዝቺ ጋር እ ውሰድ ካርታውን እና ለእነሱ አሳያቸው። ለካሜራ ማሳይ ልኝ አይታችሁታል? ካልታያችሁ ካሮት ስላልበላችሁ ነው ማለት ነው። በቃ አምጣት፣ አይዞህ ትረስት ሰው ምንድን ነው? ላይፋችን ኦብቪስሊ የሆነ ውጣ ውረዶች ምናምን ነገሮች አሉ። እንደዚህ የምንቀላቅለው ምንድነው ላይፍ የላይፋችንን ውጣ ውረድ ለማሳየት ነው ማለት ነው። ላይፋችን እንደዚህ ይቀላቀላል ይቀላቅልብናል። የሆነ ሰዓት ላይ ግን ያሰብነውን አላማ ላይ እንደርሳለን ማለት ነው። ለምሳሌ እንደዚህ ብቻ በማለት ይመስለኛል። ካርታ ወደ ላይ ይወጣል ብዬ አስባለሁ። ካርታ ነው ካርታው ላይ አይደለም፣ ውጣ ውረዶች አሉ። ካርታ ላይ ውጣ ውረዶች አሉ እና እነዚያ ውጣ ውረዶች ለማሳየት ያህል ነው፣ እነዚህን ሁሉ እያደረጉኝ። አሁን እየተንቀጠቀጠ ትንሽ ትንሽ ትንሽ። እንዴት ነው ተሰማ? ጥሩ ስሜት ተሰማ። እርግጠኛ ነኝ፣ ልክ ነው አይደል? ሌላ ትሪክ ላሳየህና ለምሳሌ አንድ ካርታ ላሳይ። እቺ ካርታ ምንድን ናት? እቺ ካርታ ምንድን ናት? ኤልብ ይታያችኋል። እያየኸው እዚህ ጋር ኤልብ አይደለም። ወደዚህ አስገባት። የት ሆነች ማለት ነው? መጨረሻ ላይ ወይ መጨረሻ ላይ ማይክ ላይ ለነሱ ይሰማል። መጨረሻ ላይ ነው። ምንም ያስገባውት ነገር የለም። ድጋሚ ድጋሚ፣ ችግር የለው ወደ መሀል ከዛ አሁን፣ አንተ እንደዚህ አርገለት። እስቲ እንደዚህ አርግ። ወጣች ማለት ነው። እንድጋሚ አሁንም ድጋሚ ይወጣል። አይዞ አታስብ። እሺ፣ ትንሽ አጠፍ እናርጋት፣ አጠፍ እናርጋት። እች እንደዚህ፣ ይኸው፣ እያያችሁ ነው። አጠፍ ብላለች፣ ይኸው እንደምታየው። ስለዚህ እችን ዝች ጋር እንደዚህ እናርጋት። ና እቻት አጠፍ ብላለች። ታያለች አይደለ? በስሱ ሊታያችሁ ይችላል። አጠፍ ብሏል ካርታው ከላይ ዚች ጋር ላስቀምጦና መሀል ላይ አሁን ከአንተ የሚጠበቀው ምንድን ነው? እንደዚህ ብቻ ማለት ነው። በል አርገው። ከፍ ብሏል ይኸው። ይህ ነገር የኔ ነው እንዴ? ቼክ አርግ። አንሳ አሳያቸው። የላይፍ ላይፍ እንግዲህ እንደዚህ ነው የሚያደርገው እና ላይፋችን እንደዚህ ነው፣ ቼንጆች ምናምን ነገር ያሳየናል። በጣም ብዙ ቼንጆች እንደዚህ ያሳየናል ማለት ነው። በጣም ቼንጆችን ይፈጠራሉ እና የሆነችን ነገር ስንወስድ በጣም ትልቅ ለውጥ ይመጣብናል ላይፋችን ላይ። ወይ ችግር ሊሆን ይችላል ወይም ጥሩ ነገርም ሊሆን ይችላል ማለት ነው። ለምሳሌ አንድ ካርታ ውሰድ። ከዚህ አማትበም ትችላለህ፣ ችግር የለውም። ለእነሱ አሳያቸው። አክቹሊ እኔም ባዩም ችግር የለውም ችግር የለውም ሊዮ፣ ችግር የለውም። አሁን እኮ እያየው መሰለ። አሁን ይሄ ካርታ ምንድን ነው? ካርታው ምንድን ነው? ሶስት ወር አይመስለኝም። ምክንያቱም እዚህ ጋር እያያችሁት ይቀየራል ማለት ነው። ያዙ፣ ያዙ። አይ ምንም ምንም እኮ ያደረኩት ነገር የለም። አሚን ተረጋ፣ ቆይ ተረጋጋ ተረጋጋ፣ ቆይ ላሳያችሁ እንዴት ላይክ እየተፈጠረ ያለ እንደሆነ ማለት ነው። እዚሁ በደንብ አይዞ አይዞ፣ አልቀየርም። አይዞ አታስብ። ለላይ ፉት አውረድ። እንኳን እንደዚህ አላከብድም። አታሱ ኪው አይደለም። እቺ ኪው ናት። ሶሪ፣ እቺ ኪው ናት ናት ናት። ይታያችኋል፣ ኪው ናት። እሺ፣ እርግጠኛ ነች። ኪው ናት። ኪው ናት። ይታያችኋል፣ ኪው ናት። እርግጠኛ ናችሁ? እርግጠኛ ናችሁ? እሺ፣ እዚህ ውስጥ ላስገባት፣ ወደ መሀል፣ እዚህ ውስጥ ላስገባት። የት ሆነች ማለት ነው ተደባለቀች እንደዚህ አርግ፣ እንደዚህ አርግ፣ አንተ እንደዚህ ብቻ አንተ። ፓወር ነው፣ እኔ ሁሉ የማጣ ከላይ መታለች ማለት ነው። አ እንድገም፣ እንድገም። ቆይ ደሞዝ ከመክፈላችሁ እንድገም። ቆይ፣ አሁን በደምብ ፎከስ አድርገሽ፣ በደምብ ፎከስ አድርገሽ። አሁን ከእኔ ጋር ፎከስ ካላደርግ አትለየውም። ችግሩን ገባህ? ላይፍህንም ደግሞ ላይፍህ ላይ ችግር ሲመጣ ፎከስ ማድረግ አለብን። ገባህ? አንዱም የላይፍ መቀየሪያ ነገር ፍቅር ነው። እና እንደዚህ ፍቅርማ አትንሳኝ። እሺ፣ ካርታው ይሄ ምንድን ነው? ኪው ፍላወር አይደለ? በደንብ እያየው በደንብ ፎከስ አድርግ፣ እዚህ ጋር በደንብ አይነን እንዳትነቅል። ይሄ ካርታው ምንድን ነው? ኪው ፍላወር እርግጠኛ? እሺ፣ ወደ ውስጥ አስገባው አስገባው። ለምንድን ነው ጨንደቀው ማለት ነው። አታስብ አንድ እሺ አንድ እንትን ትሪክ ላሳይ ነበረ የመጨረሻ፣ በተለይ ላይፋችንን በደንብ የሚገልጽ ትሪክ ይመስለኛል እና እንደዚህ እንቀላቅሉ ትንሽ፣ የፈለከው ቦታ ላይ አቁም ትለኛለህ በቃ አሳያቸው። አይታችሁ ታዲያ እሺ፣ አምጣው ችግር የለም፣ አምጣው። አሁን እዚች ጋር መቀላቀል ነው። እኔ ስራ እንደዚህ ትንሽ እንከፋፍለዋለን። የተወሰነ እንደዚህ እንቀላቅል እንቀላቅልና አሁን እቺ ላይፋችን ስትደበላለቅ እንደዚህ ነው የምትሆነው ማለት ነው። ነገር ግን እንደዚህ ብቻ አቀላቀላለሁ። ማውጣትም አያቅተኝም። ማውጣት ባይዘው በደንብ አያቅተኝም። ምክንያቱም ይሄው ካርታው ከላይ ነው። ይቻላል። አሁንም ቢቀላቀል ይችላል። ችግር የለውም። ትሪክ ነው፣ ትሪክ ነው፣ ትሪክ። አታስብ፣ አታስብ። አሁንም ካርታው ከላይ ነው። አሁንም ይቀላቀላል። አሁንም ካርታው ከላይ ነው። አይዞህ አይዞህ፣ አትጨናነቅ። እንደዚህማ መጨናነቅ ልብ። ይኸው ላችሁ ይኸው፣ ምንድን ነው ካርታው? ምንድን ነው ካርታው? አንድ የጮክ በሉ እስኪ፣ ስድስት ልብ። ልብ ምንድን ነው የሚያመለክተው? እስኪ በደንብ ጮክ በሉ። ን፣ ፍቅር፣ ጎበዝ። እዚህ አካባቢ ፍቅር አይደለም። ስድስት ልብ ነሽ እና ያዛትና አሁን የሆነች ማቴሪያል አለችኝ የሆነች ቦክስ ነገር ናት። ብዙም ለእናንተ ላይታይ ይችላል። ሞር ካሜራ እንትን ያየዋል ማለት ነው። ለአንተም ይታያል ብዬ አስባለሁ። ምንም ነገር የለውም። ሶ ያንተን ካርታ ስድስት ልብ እዚህ ውስጥ ልከታት ነው ማለት ነው። ችን እዚህ ጋር ላስገባት፣ ና አይዞ፣ አትፍራ። ሶ ስድስት ልብ ይታያል። እናንተ አካባቢ ላይታይ ይችላል። በደንብ ፎከስ ካረጋችሁ ስድስት ልብ ልቡን ቆጥሮታል ያው ስድስት ልብ ነው። በደንብ አይታይም። በደንብ አይቶታል እሱ ካሜራ ላይ ያው ፎከስ እያደረጋችሁ ይታያል። ስድስት ልብ ይታያል። እንደዛ ከታያችሁ በደንብ እያየው ይሄ ካርታ አሁን ይሄ ካርታ አይናችሁ ፊት ለፊት ይቀየራል ማለት ነው። ወይ አንድ አንድ ነገር ላሳይህ። አይ አንድ ነገር አንድ ነገር አንድ ነገር እዚሁን ከላይፍ ጋር ያለን ችግር እዚሁ በትንሹ አይተኸዋል። አንዴ በደንብ አዳምጡኝና የላይፍን ችግር በደንብ አይታለህ። የሁሉንም ላይፍ ችግር ነው እዚህ እያሳየው የነበረው የሁሉን በቃ ላይክ የሆነ ውጣ ውረድ ምናምን ነገር እንደሚኖር ምናምን ነገር ግን ዋናው መሰረቱ ምንድን ነው? ፍቅር ነው ይመስለኛል። እነዚህ አሁን የመረጥ ናቸው። አራት ካርታዎች አሉ፣ ሶስት ኤ፣ ኪው እና ሰባት። አይደለም? እነዚህ አሁን ራንደም ካርታ ነው የሚመስሉት። እነዚህ ራንደም ካርታ ነው የሚመስሉት አይደለም? ራንደም ነው የሚመስሉት አይደለም። ነገር ግን እነዚህን ቆይ ካርታዎች መጀመሪያ ላይ ሲጀመር ፕሪዲክትም አድርጌያቸውም ነበረ። ያዛቸው እንደዚህ አሳያቸው፣ ለእነሱ እንደዚህ ያዘው። ኦ አትፈራይስ። እነዚህ ካርታዎች ፕሪዲክት አድርጌያቸው ነበረ። ሰባት ኪው፣ ሶስት እና ኤ ማለት ቆይ፣ ቆይ፣ አቸኩሉ ለመክፈል አቸኩሉ እንደ እኔ እኮ ታክሲ ውስጥ ቶሎ ክፈል ብትባል እኮ አከፍል ኒስ። እነዚህን ካርታዎች ቆይ በትልቁ እንያዛቸውና እነዚህ ትርጉም ያላቸው ካርታዎች ናቸው። በትልቁ ያዙ። እንዴት ነበር የምታነቡት? እችን በዛኛው ማይኮን አስቀምጦ ችግር የለ። እዚ አርጋ እሺ፣ በዛኛው እጅ ይህንን በዚህኛው እጅ ያዘው ማለት ነው። አሁን ካርታው ይሄ ነው አይደለም ዲፕ ትርጉም አለው ብያቸዋለሁ እነዚህ አራት ካርታዎች ራንደም አይደሉም ገልብጣችሁ እስቲ ምንድነው የሚለው ፍቅር ማለት ነው ላቭ አይደለም እነዚህ አራቱም ካርታዎች ራንደም ካርታዎች አይደሉም ፍቅርን ያመላክታሉ እነዚህ ማለት ነው እነዚህ አሁን ሲወጡ ከዚህ ካርታ ሲወጡ ምን ይሆናል ማለት ነው ካርታውን ቼክ አድርገው

አሁን መልእክቱ ምን መሰላችሁ? አሁን እነዚህም ፍቅር አራት ካርታዎች ከዚህ ካርታ ስናወጣቸው ፍቅር ከህይወታችን ሲወጣ ህይወታችን ባዶ ይሆናል ማለት ነው። ፍቅራችሁን ፍቅራችሁን አብዝታችሁ ስጡ። የምር መሪ ጌታ ረክሽን እኮ ምንድን ነው? ፍቅራችሁን አብዝታችሁ ስጡ። ፍቅሩን አብዝቶ ይስጣችሁ።